ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 24 ቀን 2017 ዓ ም የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን እየጋበዝን የእኩለ ቀን ዜናችንን ርዕሶች አስቀድመን እናስደምጣችኋለን። የብልጽግናው አገዛዝ የቤተ መንግስት ጄኔራሎቹ በፋኖ ጉዳይ ለጦር ኃይሎች ጠቅላይ አዛዥ እውነታውን ተናግረዋል። ያተረፈን የእኛ ክንድና መሳሪያችን ሳይሆን ሌላ ታምራዊ ኃይል ነው ሲሉ ጄኔራሎቹ ለብልጽግናው ሊቀመንበር መናገራቸውን የሚገልጽ ሚስጥራዊ ሰነድ አንድ ጥናት አጋርቷል። የጥብቅ መረጃው ሙሉ ሀሳብ በዜናችን ይደመጣል። ኦህዴድ ከኦሮሚያ ያፈናቀላቸውን ብአዴን ደግሞ ከተፈናቃይ ካምፕ አፍኖ ወደ ውትድርና ማሰልጠኛ ወስዷቸዋል ይላል ከወሎ ቤት አማራ የደረሰን መረጃ። ተፈናቃዮቹን ሳይቀር ለውትድርና የመለመለው የብልጽግናው አገዛዝ አስገድዶ ወደ ውትድርና ማሰልጠኛ ያስገባቸውን ታዳጊዎች አስመልክቶ ዓለም አቀፍ ተቃውሞ ገጥሞታል። በዚህ ጉዳይ ዝርዝር ዘገባ አሰናድተናል፣ ተሰሙታላችሁ። ውሸትና ቅጥፈትን መገለጫ ያደረገው የብልጽግናው አገዛዝ ባልዋለበት የጀግኖች ሜዳ ጀብድ እንደሰራ በሚዲያ እያሰራጨ ነው። ለጣና ቴሌቪዥን የትናንት ምሽት ዜና ምላሽ በሚመስል መልኩ ዛሬ በገጹ የሐሰት ዘገባ አሰራጭቷል። የብልጽግናውን ሰራዊት ያጋለጠው መረጃ ምንድን ነው? የሚለውን ዜናችን በዝርዝር ያስደምጣችኋል። ንጹሓንን መጨፍጨፍ ሀብት ንብረትን ማውደምና ተተኪውን ትውልድ ተስፋም ሀብትም አልባ ማድረግ የብልጽግናው አገዛዝ በአማራ ሕዝብ ላይ ለሚያራምደው የጥፋት እቅዱ ማስፈጸሚያዎቹ ናቸው። በዚህ እኩ እቅዱ የተነሳ ሰሞኑን በሸዋ ጠቅላይ ግዛት ሬማ ከተማ ላይ አንዲት አዛውንት የሆቴል ባለቤት ባለትዳርን ረሽኗል። በዚህ ጉዳይ የተሰናዳ ዝርዝር መረጃ አለን። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ መረጃዎችን አሰናድተንላችኋል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም የብልጽግና የጦር ወንጀለኝነት የሚያጋልጠውን መረጃ እናጋራችሁ። ብልጽግና ከተፈናቃይ ካምፕ ታዳጊዎችን ወደ ውትድርና ወሰደም። ኦህዴድ ብልጽግና ከኦሮሚያ ክልል ያፈናቀላቸውን ብአዴን ብልጽግና ለውትድርና አፍሶ ወስዷቸዋል። የስልጣን መንበሩን በኃይል ለማጽናት የሚከፈለውን ሁሉ ከፍላለሁ ብሎ የተነሳው ኦህዴድ ብልጽግና አስገዳጅ የውትድርና ስልጠና እያካሄደ መሆኑ ይታወቃል። ለዚህ የውትድርና ስልጠና ለእያንዳንዱ ወረዳ፣ ዞንና ክልል ኮታ የተቀመጠለት ሲሆን በፈቃደኝነት ጥሪውን የሚቀበል አልተገኘም። ምንም እንኳን የውትድርና ምልመላው ዝቅተኛ መስፈርት እድሜና የትምህርት ደረጃ የሚጠይቅ ቢሆንም በፈቃደኝነት ለስልጠና የሚመዘገብ በመጥፋቱ ዝቅተኛው መስፈርት እንኳን የማያሟላውን ሁሉ በኃይል አስገድዶ ወደ ማሰልጠኛ እያስገባ መሆኑ ታውቋል። ለጣና ቴሌቪዥን በተደጋጋሚ ከሚደርሱት የህዝብ ቅሬታዎች መካከል አንዱ የሆነው ያለ እድሜያቸውና ያለ ፍላጎታቸው ታፍሰው የሚሄዱ ታዳጊዎችን የሚመለከት ነው። ከዓመታት በፊት ኦህዴድ ብልጽግና ከኦሮሚያ ክልል አፈናቅሎ አማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ ተፈናቃዮች መጠለያ የተጠለሉ ታዳጊዎችን በካምፓሱ ወደ ስልጠና ማስገባቱን ምንጮቻችን ገልጸዋል። ድርጊቱን በቅርብ የተከታተሉ የአይን እማኝ ኦህዴድ ብልጽግና ከመደበኛ ኑሯቸው ያፈናቀላቸውን አማራዎች ብአዴን ብልጽግና ደግሞ ከተፈናቃይ መጠለያ ያፈናቀላቸው ሲሉ ተናግረዋል። የጣና ቴሌቪዥን ምንጮች አክለውም እነዚህ ተፈናቃዮች ከዓመታት በፊት ከወለጋ ተፈናቅለው በሰሜን ወሎ ዞን ሀብሮ ወረዳ ጃራ መጠለያ ካምፕ እንዲቀመጡ የተደረጉ ናቸው። በመጠለያ ካምፕ ቆይታቸው ምንም አይነት ድጋፍ ያልተደረገላቸው ቢሆንም ለሞት ድግስ ሲሆን ግን ፈልገው አገኟቸው ሲሉ የብልጽግናውን አገዛዝ ጭካኔ ጥግ ገልጸዋል። ተፈናቃይ ልጆችና አባወራዎች በግዳጅ መከላከያ ስልጠናን እንዲቀላቀሉ በብአዴን ብልጽግና የጸጥታ መዋቅር ድብደባ ጭምር የደረሰባቸው መሆኑን የገለጹት ምንጮቻችን ሁኔታውን ሲገልጹም ድርጊቱ በእንቅርት ላይ ጀሮ ደግፍ ነው የሆነው። ተፈናቃዮች በከፋ የኑሮ ደረጃ ላይ መቆየታቸው ሳያንስ አሁን ደግሞ ሌላ የባሰ ፈተና ነው የገጠማቸው። ትናንት ከ15 ዓመት በታች የሆኑ ታዳጊዎችን ጨምሮ በርካታ ሰዎች በግዳጅ ታፍነው ወደ ወልዲያ ስቴዲየም የገቡ ሲሆን በግዳጅ አንጫንም ብለው ከስፍራው ለማምለጥ የሞከሩ ግለሰቦችን የብአዴን ሚልሻ በጭካን ተኩሶ መጥቷቸዋል በተኩሱም አምስት ሰዎች ጉዳት ደርሶባቸዋል ብለዋል። በሰሜን ወሎ ዞን የሚካሄደውን የወታደር ምልመላ በበላይነት የሚመሩት የዞኑ ዋና አስተዳዳሪ አቶ አራጌ ይመርና የዞኑ ፖሊስ መምሪያ ዋና አዛዥ ኮማንደር ነጋ ድንበሩ መሆናቸውን ምንጮቻችን አክለው ገልጸዋል። ይህ በእንዲህ እንዳለ በግዳጅ ወደ ውትድርና ማሰልጠኛ ታፍነው የሚገቡት ታዳጊዎች ዕድሜያቸው ከ18 ዓመት በታች መሆናቸውን ጣና ቴሌቪዥን በተደጋጋሚ መዘገቡ ይታወሳል የሰልጣኞቹ እድሜ ከዝቅተኛው መመዘኛ መስፈርት በታች መሆኑን አለም አቀፍ የሰብአዊ መብት ተቆርቋሪ ተቋማት አረጋግጠዋል ይህ ደግሞ ህጻናትን ለውትድርና መመልመል የሚከለከለውን የጄኔቫ ኮንቬንሽንና ና ብልጽግና እስከ ሞት ድረስ እታመንለታለሁ የሚለውን የኢትዮጵያን ህገ መንግስት ጭምር የጣሰ ነው ተብሏል ህገ መንግስታዊ ስርዓቱን ለማስከበር ህገ መንግስቱን የተቀበለ እጩ ሰራዊት ምልመላ የሚል ማስታወቂያ አውጥቶ ሰራዊት ለመመልመል የተነሳው ብልጽግና ሰራዊት እየመለመለ ያለው ግን የራሱን ህገ መንግስት ጥሶ ነው ሲሉ እነዚሁ ተቋማት አጋልጠዋል። አስገዳጅ ወታደራዊ ምልመላው ከትግራይ ክልል በስተቀር በሁሉም የአገሪቱ ክፍል እየተካሄደ ሲሆን፣ ልጆቻቸው ታፍነው የተወሰዱባቸው ወላጆች መሪር ሀዘናቸውን በአደባባይ በማልቀስ መግለጻቸውን መዘገባችን ይታወሳል። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። የኦህዴድ ብልጽግና ወታደር አዛውንት ሴት የረሸነ የብልጽግና ሰራዊት ወደ አማራ ክልል ሲገባ የተሰጠውን የዘር ፍጅት ተልእኮ በታማኝነት እያስፈጸመ መሆኑን አሳይቷል። በአማራ ፋኖ ሸዋ ጠቅላይ ግዛት እዚህ የደረሰበትን ከባድ ምት ተከትሎ የፋኖ ደጋፊ ናቸው ብሎ የጠረጠራቸውን ወይዘሮ ጥሮ ወርቅ የተባሉ የሆቴል ባለቤትን ሬማ ከተማ ላይ ረሽሟቸዋል ሲሉ ምንጮቻችን ገልጸዋል። ወይዘሮ ጥሮ ወርቅ መርሐቤቴ የአውራጃ ሬማ ከተማ ነዋሪ ሲሆኑ የሆቴል ባለቤትና ባለሀብት ናቸው። እኒህ ሴት ባለቤታቸው አቶ ጌታ እየከበደ ቀደም ባለው ስርዓት ሀገራቸውን በውትድርና ያገለገሉ ያገለገሉና አንድ እግራቸውን በጦርነት ያጡ መሆናቸውን የሚገልጹት ምንጮቻችን ብልጽግና እነዚህን ቤተሰቦች ፋኖን በገንዘባቸው ይደግፋሉ እያለ በመጠርጠር ተደጋጋሚ ትንኮሳ ያደርግባቸው ነበር ብለዋል። የብልጽግና ሰራዊት ሬማ ከተማን ሲቆጣጠር በወቅቱ አቶ ጌታ እየከበደ ለሕክምና ከሬማ ከተማ ውጭ መሆናቸውን ተከትሎ ባለቤትሽን አምጪ ካላመጣሽ እንገድልሻለን እያሉ ወይዘሮ ጥሩወርቅ ላይ ጫና ያሳድሩባቸው እንደነበር የገለጹት ምንጮቻችን፣ ሆኖም አንጋፋዋ ወይዘሮ ባለቤታቸው ለሕክምና አዲስ አበባ መሆናቸውን ቢናገሩም ሊያምኗቸው ባለመቻሉ አፍኖ ከወሰዳቸው በኋላ በጭካኔ ገድለዋቸዋል ሲሉ የደረሰውን ጭካኔ ገልጸዋል። ወይዘሮ ጥሮ ወርቅን ጨምሮ አስር ባለትዳር ሴቶችን አፍኖ የወሰደው ይኸው የብልጽግና ሰራዊት ሴቶቹ እድሜያቸውን ያላገናዘበ ጭካኔ የተሞላበት ድብደባ እንደተፈጸመባቸው ምንጮቻችን አክለው ገልጸዋል። ብልጽግና የያዘው ዕቅድ አማራን በሁሉም መስክ ማዴትና ማድቀቅ ነው የሚሉት የፖለቲካ ተንታኙ ድሃ ቤተሰቦችን ልጆቻቸውን በመግደልና በማሰር ጧሪ እንዳይኖራቸው ሲያደርግ፣ ባለሀብቶችን ደግሞ ወላጆችን በመግደል ሀብት እንዲበተን ያደርጋል። ይህ ደግሞ አማራውን በሁሉም መስክ የማድቀቅቅር ነው ብለዋል። የብልጽግና የጭካኔ ጥግ ከዚህ የከፋ መሆኑን የሚናገሩት ሌላው ተንታኝ ደግሞ አማራን በቁጥር የማሳነስ ተልኮውን የሚያስፈጽምበት ሌላው መንገድ ደግሞ በቅርቡ አሩሴ ላይ እንደገደለው ወጣቶችን ከጋብቻ በፊትና ጋብቻ እንደመሰረቱ በመግደል ጭምር ነው። ይህም በማድረግም የአማራን ሕዝብ ቀጣይ ትውልድ የማሳጣት እኩይ ዓላማ ነው በማለት ተናግረዋል። ተንታኞቹ መፍትሄ ያሉትን ሲያስቀምጡም የአማራ ሕዝብ ከዚህ ጨካኝ አገዛዝ ሊያርፍ የሚችለው የጀመረውን ትግል የፋኖ መሪዎች ተረድተውለት ትግሉን ሲያሳጥሩ ነው። የፋኖ መሪዎች ከእስካሁኑ ጉዟቸው ትምህርት ወስደው የሕዝብን መከራ በሚቀንስ መልኩ ትግሉን መምራት እንዳለባቸው ማሰብ ይገባቸዋል። ነገር ግን እስካሁን የሚጓተቱና አንደኛው በሌላኛው ላይ የሚያደርጉትን መወነጃጀልና የግድያ ዘመቻ የሚያስቀጥሉ ከሆነ የአማራ ሕዝብ ራሱ ወጥቶ ሊዋጋቸው ይገባል ሲሉ ማሳሰቢያ ሰጥተዋል። ወደ ተከታዩ መረጃችን ስናልፍ ደግሞ የብልጽግና ጄኔራሎች ሚስጥራዊ ሰነድ እናገኛለን። እስካሁን የቆየነው በእኛ ጥንካሬ ሳይሆን በፋኑ አለመግባባት ነው። ብልጽግና አማራ ክልል ውስጥ የቆየነው በሰራዊታችን ጥንካሬ ሳይሆን በፋኑ አለመግባባት ነው ሲል የብልጽግና ወታደራዊ አዛዦች የግምገማ ሰነድ ገለጸም። የወታደራዊ ግምገማ ሰነዱን መሰረት በማድረግ የፋኖን ትግል ያለፈም፣ የአሁንና ቀጣይ ጉዞን የሚያትተው ልዩ የጥናታዊ ሰነድ ለጣና ቴሌቪዥን ደርሶታል። የወታደራዊ ግምገማ ሰነዱን መሰረት በማድረግ የፋኖን ትግል ያለፈ የአሁንና ቀጣይ ጉዞን የሚያትተው ልዩ የጥናታዊ ሰነድ ለጣና ቴሌቪዥን ደርሶታል። ለጣና ቴሌቪዥን የደረሰው ይህ ሰፊ የጥናት ሰነድ የብልጽግና ወታደራዊ አዛዦች በተደጋጋሚ ስብሰባቸውና ለጦር ኃይሎች ዋና አዛዥ ያቀረቡት ሚስጥራዊ ሪፖርትም የተካተተበት ነው። በዚህ ሰነድ ላይ ከሰፈሩ ሚስጥራዊ የስብሰባ ሪፖርቶች መካከል የቤተ መንግስቱ ጄኔራሎች ለዋና አዛዣቸው የብልጽግናው ሊቀመንበር ሪፖርት ሲያደርጉ የተናገሩት ይገኝበታል የብልጽግናው ሊቀመንበርና ምክትላቸው ተመስገን ጥሩነ በተገኙበት የተደረገው ጄኔራሎቹ የውጊያ ውሎ ሪፖርት ይህን ሁሉ በጀት ሰጠናችሁ፣ ከህወሀት ጋር ከተጠቀምነው መሳሪያና የሰው ኃይል በላይ በዚህ ጦርነት እንድትጠቀሙ ግዢ ፈጽመንላችሁ፣ እስካሁን ለምን ተጨባጭ ውጤት ልታመጡ አልቻላችሁም? የሚል ጥያቄ ነበር ከብልጽግናው ሊቀመንበር ለብልጽግና ጄኔራሎች የቀረበላቸው። የብልጽግና ቤተ መንግስት ጄኔራሎች ከዋና አዛዣቸው የቀረበላቸውን ጥያቄ ሲመልሱም እርግጥ ነው የሎድ ችግር አልነበረብንም ከበቂ በላይ ሎጂስቲክና የአየር ኃይል ድጋፍም ተደርጎልናል። ነገር ግን ያም ሆኖ እስካሁን ከክልሉ ያልወጣ ነው በሰራዊታችን አቅም ሳይሆን በራሱ በጠላት እርስ በእርሱ አለመግባባት እንጂ በእኛ ጥንካሬ አይደለም ሲሉ መልስ መስጠታቸውን ከጥልቁ የጥናት ሪፖርት ላይ ተገልጿል። የጥናት ሪፖርቱ የቤተ መንግስት ጄኔራሎችና የዋና አዛዡን ውይይት ማቅረብ ይቀጥልና በተለይ እስከ ሰኔ ድረስ በነበረው ውጊያ ጨርሰውን ነበር ሲሉ ጄኔራሎቹ ሪፖርት ቸውን ያቀርባሉ። የእኛ ተስፋ የተነሳው ከነሐሴ በኋላ ነው ሲሉ መናገራቸውን የሚገልጸው የጥናቱ ሪፖርት ከነሐሴ ጀምሮ ጠላት እርስ በእርሱ መወነጃጀል ጀመረ፣ ያ ክስተት መፈጠሩ ለሰራዊታችን ጉልበት ሁኖታል ብለዋል። የቤተ መንግስት ጄኔራሎቹ የጠቀሷቸው ወራት በፋኖ መሪዎች መካከል አንድ ወጥ አማራዊ ድርጅት እንፍጠር ብለው አፋሪ የተባለውን ድርጅት መመስረታቸውን ይፋ ያደረጉበት ወቅት ነው። አፋሪ ከተመሰረተ በኋላ አንደኛው ክንፍ አፈንግጦ ወጥቶ ክፍለ ሀገራዊ አካባቢዎችን እየጠራ በሚዲያ ዘለፍ አይፈጽምበት የነበረው ወቅት መሆኑ አይዘነጋም። ከዚህ ክስተት በኋላ በፋኖ መካከል ያለው ግንኙነት እየተበላሸና እየከፋ ሄዶ አሁን ካለበት ደረጃ ላይ ደርሷል። በዚህ ጉዳይ ተጨማሪ ማብራሪያ የሰጡን ወታደራዊ ተንታኝ፣ የጥናት ሰነዱን ተመልክቼዋለሁ። የጄኔራሎቹና የጠቅላይ ሚኒስትሩን ውይይት አስመልክቶ ከዚህ በፊትም በተደጋጋሚ ሰምቸው ነበር ሲሉ ንግግራቸውን ይጀምራሉ። ተንታኙ ሀሳባቸውን መስጠት ሲቀጥሉም፣ ብልጽግና የስልጣን ፖለቲካ ወይም ፓወር ፖለቲክስ ላይ የተካነ ስለሆነ የፋኖን ድክመት በቀላሉ ነበር ያገኘው። ምክንያቱም እንደ አድባር ስጦ ሁሉም የሚዘግነው የፋኖ የማህበራዊ ሚዲያ አጠቃቀም ድክመትና የሚዲያዎች ኃላፊነት የማይሰማቸው መሆን ብልጽግና የፋኖ መረጃ ለማግኘት አልተቸገረም። ግምገማ ሪፖርቱም ትክክል ነው ብለዋል። የፋኖ መሪዎች በራሳቸው ጊዜ እድሎችን እያባከኑና የደከመውን ብልጽግና ራሱን እንዲያድስ እድል እንደሰጡት የሚናገሩት ወታደራዊ ተንታኙ በዚህ አካሄዳቸው የአማራን ሕዝብ የከፋ መከራ ነው የሚያስከፍሉት። አሁንም ቆም ብለው ሊያስቡና አካሄዳቸውን ሊገመግሙ ይገባል እንጂ በተለይ በአንድ ቀጠና እንዲህ የፋኖ አደረጃጀት የሚባል ጸረ ሕዝብና ጸረ ትግል የህወሓት አካሄድ የአማራን ሕዝብ የከፋ ስቃይ ውስጥ ይከተዋል። ይህ አቋም በራሱ እጅግ ኋላቀርና እና ትግልን ወደኋላ የሚጎትት መሆኑን ከቻይና ከሶሪያና ከቪየትናም ተዋጊዎች መማር ይቻላል። እነዚህ ወንድሞች ከዚህ አጥፊ አካሄዳቸው ቶሎ ተምረው ይቅርታ ጠይቀው ሀሳባቸውን ካላስተካከሉ ታጋዩና ህዝቡ ራሱ ሊዋጋቸው ይገባል። ምክንያቱም ይህ ሀሳባቸው የአማራን ህዝብ በሁለት ቢለዋ እንዲታረድ የሚያደርግ ስሁት መንገድ ነው ብለዋል። በመጨረሻም የብልጽግናን ሰራዊት ያሰ ዘገባ የሚያጋልጠውን መረጃ እናጋራችኋለን። የብልጽግናው መከላከያ በራሱ ሚዲያ ያሰራጨው ዘገባ ውሸት መሆኑ ተጋለጠም። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት አስመልክቶ የውሸት መረጃዎችን ማሰራጨት ቀዳሚ ስራ ሆኗል። በትናንት ምሽት ዜናችን በይፋ ጌሆኖ ምንድን ነው የሚለውን የጣና ቴሌቪዥን ዜና ተከትሎ የብልጽግናው ሰራዊት በማኅበራዊ ትስስር ገጹ የውሸት ዜና አሰራጅተዋል። ሰራዊቱ በማኅበራዊ ትስስር ገጹ ይፋ ቀጠና ውሻ ጥርስ አካባቢ የተፈጠረውን ክስተት አስመልክቶ ባሰራጨው መረጃ አርበኛ በየነ ምረትን ጨምሮ የፋኖ ከፍተኛ አመራሮችና አባላት እርምጃ እንደተወሰደባቸው የሚገልጽ ቢሆንም እውነታው ግን ሌላ እንደሆነ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግና ሰራዊት በማኅበራዊ ትስስር ገጹ ያሰራጨውን መረጃ ተከትሎ ለጣና ቴሌቪዥን ከቦታው የደረሰው መረጃ እንዳስታወቀው መረጃው በሐሰት የተሰራጨ ብቻ ሳይሆን የተጋነነም ነው ብለዋል። ምንጮቻችን በጉዳዩ ሲያብራሩ የፋግና አካባቢው ውሃ ገብና ለም መሬት መሆኑን ተከትሎ የአካባቢው አርሶ አደር ትርፍ አምራችና በሰላም ተጋብቶ የሚኖር ሕዝብ ነው። በዚህ ቀጠና ያለው የሕዝብ ሰላምና የተረጋጋ የልማት ስራ እረፍት የነሳው የብአዴን ብልጽግና አገዛዝ የተለመደ የልዩነት ግንብ ለመገንባት ኃይሉን አሰማርቶ ነበር ሲሉ በቀጠና የተፈጠረውን ችግር ከስር መሰረቱ ይገልጻሉ። በአካባቢው የገባውን የብአዴን ብልጽግና የልዩነት ሐሳብ ይዞ የገባውን ኃይል ለማስወገድ ፋኖ ትግል ሲያደርግ ቆይቶ ነበር። ብልጽግና ወደ አካባቢው ከፍተኛ ቁጥር ያለው ሰራዊቱን ይዞ ቢገባም ከፋኖ የገጠመውን ብርቱ ክንድ ሊቋቋመው አልቻለም። በዚህ የተበሳጨው የብልጽግናው ሰራዊት ከአንድ ቀበሌ ብቻ አስር ሰዎችን የረሸነ ሲሆን፣ በሌላ ቀበሌ ደግሞ አንድ ቄስ ከነ ባለቤታቸውና ልጃቸው በግፍ ገድሏቸዋል። የጣና ምንጮች ስለ ጉዳዩ በሰጡት ተጨማሪ መረጃ በዚህ ውጊያ ጀግነው አርበኛ በየነ ምረት በጀግንነት ተዋግቶ መስዋዕት መክፈሉ የሚታወቅ ነው። መከላከያ ሰራዊት በራሱ የማህበራዊ ትስስር ገጽ በርካታ የቡድኑ አባላት እርምጃ ተወስዱባቸዋል ብሎ ያሰፈረው ግን ሙሉ በሙሉ ውሸት ነው። ከመከላከያ በኩል 12 እርምጃ ሲወሰድባቸው በፋኖ በኩል የተሰዋው አርበኛ በየነ ምረት ብቻ ነው። መከላከያ የገደለው 13 ንጹሐንን ነው ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች ለሰዓቱ የሰናዳው የእኩለ ቀን መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። በምሽቱ ዜናችን እስከምንገናኝ በያላችሁበት ሰላም ይብዛላችሁ። ጣና ቴሌቪዥን ከሐቅ ጋር